በራስሽ ተማመኝ፣ ምንም ነገር ማድረግ እንደምች ይወቅ። እሺ ማድረግ ትችላለሽ፣ ግን ልጅ ነሽ። ምንም ነገር አንዳንድ አሉ ተልካሻ ሰው ሳይ እንዳያቸው የሚያወሩ ሰዎች እነሱ እንዳሰሚያቸው እኔ ጋ እኔ እንደ ወንድም ማስተምርሽ ካጠፋው ይቅርታ። እሺ ያው ስታይኝ ጥሩ ነገር አልናገር እችላለሁ፣ ግን እኔ የምልሽ ሴት ኮንፊደንስ ፈልጋለሁ አልኩት። በራሷ መተማመን ፈልጌ ነው ለትዳሯ ለምኗ ለምኗ። ኮንፊደንስ ያላት ሴት ስትሆን ታምራለች፣ ለምንም ነገር አነያ ትሆናለች። ለዛ ነው ማንናገር ነው እሺ። ኮመንት እንተባለሽ ላስወጣሽ። ገብታችሁ ኮመንት የምታነብሱ አስወጣችኋለሁ። ኮንፊደንስ ካለች ኮመንት አጣ የራሳችሁን ከኔ ጋር ማውርታች ትወጡት። ኮንፊደንስ ካለች የራስሽን አውርተሽ ውጪ። ስለ ኮመንት ከሆነ ውጭ ቁጭ ብላችሁ ኮመንት አንብቡ። እኔ ኮመንት የሚያነብሱ አልፈልግም። እኔ ጋር ስትገቢ ኮመንት ሳ እኔን ያሽ እንድታወሪ የሚፈልገ ኮንፊደንስ ማይፈልጋሉ

ደንግጣ ነው። ትደነግጣች። ለዛ ነው ደንግጣ ነው። ይቅርታ በላ ተዋት፣ ችግር የለውም። ኮንፊደንስ ያላት ሴት ነው የምፈልገው። ኮንፊደንስ በራሷ የምትተማመ ካለች ደስ ትለኛለች። ኮንፊደንስ ያላት ሴት ነው የምትመቸኝ። ኮንፊደንስ አብርታ ልታወራ የምትችል ኮንፊደንስ ያላት ሴት ትመቸኛለች። አምስት መቶ ሰባ ሰዎች አሉ። ታብታብ ሽር ኮፒሊንግ እናቴ ቪዲዮ አብሬ ቪዲዮ አብሬ ታብታብ ሽር ኮፒሊንግ ኮንፊደንስ ካለሽ ቢዳ ብ ሰጥቻለሁ። ሰማሽ ሰምቻለሁ። ቆንጆ ካልሆንሽ ግን ያው ይቅርታ ይመስላል። እስኪ ታብታብ ሜምበሩን ቤተሰብ ሜምበሩን አውርዱ፣ አንበሳ አውርዱ። እስኪ አንበሳ ብላሽ አንቺ